ሰላም ሰላም እንዴት አላችሁ? የቻናል ቤተሰቦች ሁላችሁንም ሰላም እያለሁ ወደ ቻናል ስትመጡ ላይክ፣ ኮሜንት እንዲሁም ሸር በማድረግ ለቤቱም አዲስ የሆናችሁ የዶል ምልክቷን በመጫን ቤተሰብ ይሆኑ። እንግዲህ ዛሬ መግቢያ ላይ እንዳያችሁት ዳኒሻ ለሩታና ለአብርሽ የዱባይ ትኬት ቆርጧል ማለት ነው፣ ችሏቸዋል ማለት ነው። እንግዲህ ያው ወንፈልም ነው እያለ ነው ሲያገባ ደግሞ አንቀበልም አንተ ከሄድክ በማለት እንትን ሲሉ ሲሟገቱት ነበረ። እንግዲህ ጽጌ መታ በቃ ጽጌ ደግሞ የዳኒ ልትችል ቃል ገብታለች ማለት ነው። እንግዲህ ሁላቸውም ተያይዘው ሊሄዱ ነው። ብዙ አጋጣሚ አንዳንድ ኮሜንታርታሮች ደግሞ እንግዲህ እነሱ ስለ ራሳቸው ስለ ጓደኝነታቸው ስለ ሁሉ ነገር ራሳቸው ያውቃሉ። ደኔንና ጽጌን ከህይወታቸው አስወጡ፣ ከህይወታቸው አሩቁ እያላቸው ግማሾቻቸውም ከመልካምነት የተነሳም ሊሆን ይችላል። ነገር ግን እነሱ ህፃን አይደሉም፣ ራሳቸው ያውቃሉ። ራሳቸው የሚጠቅማቸውን የሚጎዳቸውን ያውቃሉ። ይሄ ደግሞ የስራው ጉዳይ ስለሆነ ማስመሰልና መሆን ይለያያል ማለት ነው። እውነተኛው ሲገለጥና ማስመሰሉ እንዴት ነው? አሁን ሩታና አብርሽ ያኔ እንደዛ ሲሆኑ በዛ ኖር ያክል እንግዲህ ያኔ የውሸት ነው። ሁለተኛ ደግሞ ያ ነገር እየተፈጠረ ያው ሄደዋል። ነገር ግን እሷም ይሄዳለሁኝ ለንደን በማለት ያንን ሁሉ እንትን ሲሉ ነበረ። ነገር ግን አሁን ላይ በቃ ሁሉም ሰላም ናቸው። ሁላቸውም በፍቅር ነው የሚኖሩት ማለት ነው። ስለዚህ ጓደኛሞችን እናንተ ኔጌቲቭ ነገር ባስጧቸው መልካም ነው። የሚጠቅማቸውን የሚጎዳቸውም እራሳቸው ያውቃሉ ማለት ነው። በእርግጥ አንዳንድ ሰው ጓደኛ መስሎ ጠቃም ሊተንም ይቻላል። ነገር ግን እነሱ ደግሞ አያንተን አንልም ካሉ እራሳቸው ማድረግና መተው ይችላሉ ማለት ነው። በራሳቸው የሚመሩ እንጂ በእናንተ በኮሜንተርታሮች የሚመሩ አይደሉም። ስለዚህ ዝም ብላችሁ ማየት መከተል ነው። መጀመሪያ ላይ ፍቅር ጋርም ሲሄድ ያኔ ሁሉ ድራማ ሲሰራ የእውነት ነበር አይደል ተመልካች? የመሰለን ነገር ግን አይደለም ግን ቤተሰብ ሳይቀር እኛ ተመልካቾች ቤተሰብ ሳይቀር ቲክቶክ ላይ የሩታን የሃይሜን ቤተሰቦች ሳይቀር እነሱ ይሄው ተገናኙ፣ ሁላቸውም አንድ ሆኑ። ነገር ግን አሽቃባጮች በማገባቸው ቤተሰብ ሳይቀር እየዘቀዘጉ ሲሳደቡ ነበር። አንድ ሳምንት በእነሱ የተነሳ የሩታ ደጋፊ የፍቅር ደጋፊ እየተባለ እንትን ሲሉ ነበር። እስኪ እነሱ ይሄው ተገናኝተው በአንድ እንትን ሲሉ ነበር። ስለዚህ ማነው ወደ ኋላ የሚቀረው? ተሳዳቢ ነው እና ሁሉንም ነገር በመልካም ነገር ተረዱት ማለት ነው። ዳኒም ጽጌም እንግዲህ ዱባይ ሊሄዱ ነው። ትኬቱንም ዳኒም ሸፍኗል ማለት ነው። እንግዲህ የዳኒንም ስጦታ አልሄድም ብሎ ነበረ። ምክንያቱም ካልተቀበሉኝም ከልቤ ይቅርታ አላደረጉልኝም ማለት ነው በማለት እንትን ሲል ነበረ ነገር ግን እነሱም ይቅርታ አድርገውለታል። ይቅርታ እንድናረግለት ግን ያው ማነው እንድትሄድ እንድንቀበልህ መሄድ አለብህ አንተ የሌለህበት እኛ አንተ በቆረጥክልን ትኬት እንትን ማለታችን ማነው መሄዳችን ጥሩ አይደለም፣ በማለት እሱም ያው ለመሄዱ ተስማምቷል ማለት ነው። እንግዲህ ያው ጽጉም እንግዲህ አብርሽ ማብርሽ ልበል ዳኒን ስለምትወደው ሁለተኛ፣ ጄሪ የምትባለው ታስታውሷት ይሆናል ዱባይ አንድ ጊዜ እንደሄደ እንደውም ተቀብለው ሆቴል ላይ ሰርፕራይዝ አርገዋለች። እና ጄሪን ሲያነሳባት በቃ ከሄድክም ሄድ ካልሄድክም አትሄድ በማለት ከፋ ብሏት ነበር፣ ጽጌ ማለት ነው። ምክንያቱም እዛ ከሄደ ይገናኛል የሚል ስሜት ስላላት ማለት ነው። እና አሁን ላይ እንግዲህ ሁላቸውም ፒሱ ነው ሊሄዱ ወስነዋል። አልሙኒየም ሰርግ ሳይሆን በቃ ሊዝናኑ ነው። ፕሮሚስ ቀለበት ላደርግላት ነው ነው ያለው እንግዲህ ቲክቶክ ላይ በጓደኞች እና በፈጣሪ ስም የማደርግላት ነው በማለት ነው እንጂ ኦርቶዶክስ ሆኖ አንደኛ በጾም አይጋቡም። ጾሙ ካለፈ በኋላ ነው። አሁን ግን ራሳቸው ሄደው ሊዝናኑ እና በቃ መድረግ ያለባቸውን ሊያደርጉ ነው ማለት ነው። ስለዚህ ሰርግ ደግሞ እኛም ስለምንሄድ የሰርጉ ማለት ነው። ሳውዲ እመጣለሁ ብሏል እኮ አብሽ፣ ልምቀጥጠው ለአራት ሳምንት ነው ብሏል። እና እንግዲህ ሊሄዱ ወስነዋል ሁላቸውም ማለት ነው። ጽጌም ሜሪም ሁሉም ለመሄድ ወስነዋል። ሚዜ እንሆናለን እያሉ ሳልመረጥም አልሄድም እያለች ነው ጽጉ ነበረ አሁን ላይ ግን እሷ ልትሄድ ወስናለች ማለት ነው። ሁላቸውም ወስነዋል ያው እንግዲህ ጓደኛሞች ደስ ይላል ማለት ነው። እና ሁሉንም በመጥፎ ነገር ባታዩ ጥሩ ነው ብዬ ነው የማስበው። ምክንያቱም አንዳንድ ኔጌቲቭ ነገር ስሰጡ ስላየሁ ነው። ዳኔን ጽጌን ከህይወታቸው አስወጧቸው እነሱ በጣም እንትናቸው ነው ስትሉ ነበር። እና እነሱ ይገናኛሉ እነሱ እንትን ይላሉ ማለት ነው። ስለዚህ በሰዎቹ ባንገባና ባናደርግ ይሄው ቤተሰብ ሳይቀር ሲሳደቡ፣ አሁን ላይ ግን ተገናኝተው ራሳቸው ደስ የሚል እንትን እየሰሩ ነው ያሉት ማለት ነው። እና ብዙን ጊዜ ተመልካችን ለመሳብ ተመልካች እንዲ ነው ለማለት ያው እንግዲህ ዩቱቡም የሚወደው እንደዚህ አይነቱ ነው፣ እይታ የሚያመጣው እና እንደዚህ ተፋቱ ተጋቡ ወለደች አረገዘ የተለያዩ ምናምን ነው። ሌላ ነገርማ ሩዝ ቀቅዬ ኬክ ሰራው ይሄንን አደረግኩ እያሉ ሙያ ቢያስተምሩ አንድ የሚያየት አለ። ፍትፈታ ነው። እንዴት ዝሆነች ነው ድራማውን። እዛ የተመተን መተን አይደል? እንደገና ራሳችን ቤት መተን የምናወራው ሰው ምን እናደርግ። ስለዚህ ይህ ስራው ውጤት ስለሆነ ነዳኔንና ጽጌንም ሁሉንም በኔጌቲቭ ነገር ባታያቸው ጥሩ ጥሩ ነው በእርግጥ በባለፉ ጊዜ ተጋጭተውም እንደዚህም ነበረ ግን እነሱ ተገናኝተዋል አባታቸው መጥቶ የአብርሽ አባት ሁሉንም አስታርቆ ነው የሄደው አሁን እንግዲህ ደስ የሚል ፍቅር እንትን ብለዋል ማለት ነው ሁላቸውም በይቅርታ ይቅርታ ደግሞ ሁሉን ያሸንፋል ፍቅር ያመጣል ማለት ነው እና እንደዛ ስትሉ ስላየው ነው ማለት ነው። ተመልካቾች ወደ ሶች ማለት ነው እና ለማንኛውም እንግዲህ አብርሽና ሩታ እንደዚህ ስቃችሁ ስታዩ ሲያዝላት በጣም ነው ደስ የሚለው ማለት ነው እና ፍቅራቸውን ለዘላለም ያደርግላቸው ብዬ እንደ አንድ ተመልካች እንደ ኦደንስ ማለት ነው እመኝላቸዋለሁ። እውነት ለመናገር ማለት ነው እኔ ከፊቱን ጀምሬ በእርግጥ እወዳቸዋለሁ። ምክንያቱም የሚያስጠላ ነገር ራሱ ቢኖር ስራቸው የሚያስጠላው ትልል እችላለሁ። ነገር ግን ዝም ብዬ እወዳቸዋለሁ ሩታንም አብረሽንም ማለት ነውና በኔጌቲቭ መንገድ አትዩት ለማለት ያክል ነው። እንግዲህ ዘና ፈታ በሉ ዱባይ ሊመጡ ነው። ካምቱ ምን ዱባይ ብለዋል እንግዲህ ሊሄዱ ነው ማለት ነው። እዛ ዘና ሊያረጉት ነው እንግዲህ። ሀይሚና ብሩክ የነበሩ ቅድሚያ የሄዱት እንግዲህ፣ እነሱን ይጠብቃሉ ይመጣሉ። አይዶን ነው እላለሁኝ። እንግዲህ መልካም የመዝናኛ ጊዜ እንላለን። እንግዲህ ዳኒ ማልሄድ ማሞኛል ብሎ ነበረ፣ አሁን ላይ ግን ያው እንደሚሄድ ጽጌም ደግሞ ትኬቱን ደግሞ የኔና ያንተን እችላለው ስትለው እንደሚሄድ ወሰነ ማለት ነው። እንግዲህ ሁላቸውም ሊሄዱ ወስነዋል ማለት ነው። እንግዲህ የአብርሽና የሩታ ጓደኛሞች ዱባይ ድረስ አብረው ሊሄዱ ነው እና ስለዚህ ሙሽሮችም ያው ትኬት ተቆርጦላቸዋል ማለት ነው። ያው ካሁኑ ማን ነው ስሙ ዲያንሻ ትኬት ቆርጧን ማለት ነው። ለአብርሽ እና ለሩታ ማለት ነው። ጓደኝነት ደግሞ እንደዚህ ነው። በደስታ ብቻ ሳይሆን በችግርም በምንም ጊዜ መለየት የለባቸውም። አሁን ላይ እንግዲህ የደስታቸውም ተካፋይ ሆነው ትኬት ጥቂት የቆረጠ ልጅ ነው ማለት ነው እና ሁሌም በኔጌቲቭ ነገር አትይዋቸው ማለት ነው። እንግዲህ ፍቅር አንድነትን የስጥ ለሁሉም ማለት ነው። ለነበረን ቆይታ አመሰግናለው። ቪዲዮን ከወደዳችሁት ላይክ ሰብስክራይብ እያደረጋችሁ አበረታቱን። ሩታዬና ብርስ ደግሞ መልካም የጋብቻ ጋብቻ ጊዜ ብለናል። ሰርጉ እንኳን ጾም ሲፈታ ነው። ምክንያቱም በጾም እንደማይጋቡ እናውቃለን። ያው ሊዝናኑና እዛው የራሳቸውን ዝግጅት ያደርጉ ነው። ስለዚህ በጾም ላይ የሚጋባ የለም ማለት ነው። ያው ሊዝናኑ በሚለው እናያዘው ማለት ነው። እና ይሄን ይመስላል ለነበረን ቆይታ እናመሰግናለን። ከምንም በላይ ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለሁሉ ዓለም ይሁን። ምክንያቱም በሁሉም ቦታ ሰላም ሲሆን ነው እንደዚህም ወጥቶ መሄድም ማሰብም ማቀድም የሚያስፈልገው። ሰላም ከሌለ መውጣትም መግባትም እንደፈለጉ መዝናናትም አይኖርም ማለት ነውና አብረሽ እና ሩታ በሱ አጋጣሚ ሁሌም በደስታ ያኖራችሁ ብዬ አስባለሁ። ያኔ በጣም እንትን ብላችሁ ነበረ። አሁን ላይ ግን በቃ ደስ የሚል ወደ ድሮ ማንነታችሁ ተመልሳችሁ በዛ አይነት ደረጃ ትገኛላችሁ ማለት ነው። ለነበረን ቆይታ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያረጋችሁ ቤተሰብ የሆኑ እላለሁኝ። ወዳችሁም ፈቅዳችሁም ስለምትከታተሉ እናመሰግናለን። መልካም ጊዜ። ባይ ባይ በአዲስ ፕሮግራም እስከምንገናኝ